ሰሎት ሰላም እንዴት ናችሁ? በእያላችሁ በጥሉ ነገር ስላሆነው አሽና አሽና እንዲ ያላችሁ ሞኝላችሁ አለው ቤተሰቦቼ ስጥ ጎው እንደ ሉማዳች ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚሁም ሁሉ ቢአመሰግናችሁ አለ ዘሩ ለሚዘናችሁ ይዞንላችሁ የመጣ ነው እንግዲህ አሳዛኙን የአትሌት ገለቴ ቡርቃ ታሪክ ነው በእርግጠኝነት ምነግራችሁ ይሄ ነገር እንደሰማነው ወይ እንዳወራነው ዝም ብሎ ቀለል ያለ ታሪክ አይደለም። ውስጡ እጅግ በጣም ውስብስብ ታሪክ ይኖራል። ይሄ ሰው እችን ሴት በትዳር ያጠመደው ምናልባት በወቅቱ በነበረ የደህንነት መዋቅር ውስጥ በሰላይነት ሲያገለግሉ የነበረ እጅ ረጅም አደገኛ ግለሰብ ነው። እርግጠኛ ነኝ፣ ይሄን እርግጠኛ ነኝ። ይሄ ሰው ዝም ብሎ አጋጣሚ መንገድ ላይ የተገናኘ የታክሲ ሹፌር ሊሆን አይችልም። አንድ በአጋጣሚ መንገድ ላይ የተገናኘ ሰው በዓለም አቀፍ ደረጃ ትልቅ እውቅና ስም ያላትን ሴት በትዳር አጋጣሚ ይዟት አጋጣሚ አፍቅሯት አጋጣሚ የፍቁር ጥያቄ አቅርቦላት አጋጣሚ ዞርፏት ሊሄድ አይችልም። በምንም ተአምር በምንም ተአምር። ይህ ሰው በወቅቱ የነበረ የደህንነት መዋቅር ውስጥ በስለላ ሲሰራ የነበረ እጀ ረጅም ሰው ነው፣ እርግጠኝነት። ስለዚህ ይህን ሁሉ ድፍረት ዝም ብሎ ኬትም ሊያመጣው አይችልም። ኤን ሁሉ ኔትወርክ እንዴት ነው? በአስር ቤቶቹ ጉዳይ ላይ እንዴት ነው ሴት ልትረታም ትችለው? በአስር አስር ቤት አንድ ሰው እኔ ዝም ብሎ አሁን ለምሳሌ እኔ ባለቤቴ ወኩልና ወሰድክኝና፣ ከዛ ያ ወኩልና፣ ቤቱንም ሽጬ፣ መኪና ሽጬ፣ ኑሮ ተሽጬ ከዛ በኋላ ጦፋ፣ ከዛ ፍርድ ቤት ሲሰማ አሃ ባለው እንዲ በቃ ሸጦና በለ በቃ አሪፍና ዶጋ አረጋ ሊሆን አይችልም በምንም ተአምር በምንም ተአምር። በወቅቱ ታንኩንም ባንኩንም ከያዘ መንግሥት ጋር ተባብሮ ይሄን ወንበድና በዚች ምስኪን ሴት ላይ የፈጸመው ሰው እጀረጅም በእርግጠኝነት እንዳትተነፍስ ድምፃ እንዳይሰማ፣ ሰው እንዳይሶማ፣ ግራ እንዲገባት፣ አይምሯ በሽተኛ እንድትሆን በደንብ የተሰራ ስራ ነው። በእርግጠኝነት መጀመሪያ ሲገቡ እችን ሴት ለዘረፋ ብቻ ብሎ የገባ አይመስሉኝም። በዚች ሴት በኩል ለማጥመድ የፈለጉት የመንግስቱ መዋቅር ውስጥ በወቅቱ የነበረ ታውቃላችሁ፣ የተለያየ ፖለቲካ ፓርቲዎች አሉ። በዛ ውስጥ ሎማጥመድ አድራሻ ምንም አንድ ሲጡ ለምሳሌ ምንም ስለ ፖለቲካ ማታውቅ ሴት ፖለቲካ እንትን ውስጥ ልትገባ ትችላለች፣ ቆለበት ውስጥ ልትገባ ሊሰመርባት ትችላል። እሷን ድልድይ አድርጎ ሊጠቀሙባት ይችላል። የደህንነት ሰዎች ምኑ ላታውቅ ትችላለች። እሷ ዙሪያ ደህንነት ስራ እየተሰራ እንደሆነ ላታውቅ ትችላለች። ትዳር ነው ብላ ልታስብ ትችላለች። ነፍስ አባቴ ነው ብላ ልታስብ ትችላለች። የሃይማኖት አባቴ ነው ብሎ ሰው ሊያስብ ይችላል። ነገር ግን ጉዳይ በደህንነት መዋቅሮች የተጠመደ ሊሆን ይችላል። ስለዚህ እቺ ሴት ምንም ሳታቅ፣ ይሄ ሰው በእሷ በኩል ሊሰራው የታዘዘው ተልእኮ ተሰጦት የታዘዘው የፖለቲካ የደህንነት ስራ ነበር። አብራት ሲኖር አንድ ቀን ሁለት ቀን ወር፣ ሁለት ወር፣ አመት ሲኖር፣ እቺን ሴት በደንብ አጥንቷታል ይሄ ሰው በጣም ጎራገር ነች። ሰው አማኝ ነች። ግራ ቀኝ ክፉ ደግ ላታስብ ትችላለች። በቅንነት መንገድ የምትጓዝ ነች። በደንብ ማንነቷን ካጠና በኋላ በወቅቱ ካለው የእሱ አቅም ከጸጥታ ኃይሎች ጋር ከፍርድ ቤት ጋር ምናልባት ነው የምላቸው ያለው በእርግጠኝነት እንደዛ ሊሆን እንደሚችል እገምታለሁ። እና ከደህንነት መዋቅር ከጸጥታ ኃይሎች እና ከፍርድ ቤት ጋር ያለው ኔትወርክ በደንብ ተጠቅሞ እችን ሴት ሙሉ በሙሉ አሽመድምዷታል ብዬ አስባለሁ። ከዛ በኋላ ምናልባት ሁሉ ነገር ከቁጥጥሯ ውጭ ወጥቶ ሜዳ ሲወጣ ግራ በመጋባት በድንጋጤና በድንዛዜ ዝም ልትል ትችላለች። በድንጋጤ እንጂ እንዴት የሁሉ ቤት አንዱ ቤት ሲሸጥ እሺ፣ ሁለት ቤት ሲሸጥ እሺ፣ ሶስት ቤት ሲሸጥ እንዴ! እንዴት በአንድ ጊዜ እሷ ውጭ አገር ደርሳ እስክትመጣ ለውድድር ደርሳ ስትመጣ ቤቱም ንብረቱም ተሽጦ ሊያልቅ አይችልም። ይሄ ታሪክ ተራ ዝም ብሎ እሷ እንደነገረችን ቀላል ታሪክ አይደለም። ጀርባ በጣም ውስብስብ ሴራ በዚች ሴት ላይ ተደርጓል ብዬ ነው የማስበው በግሌ በግሌ። እንዴት በአስር ኬዝ ላይ እሺ፣ ባልና ሚስት ይሄ ይቻላል ማለት ነው። አሁን ማንኛውም ባልና ሚስት ለምሳሌ ሚስትን ውክልና ወስዶ ቤቱን ሽጦ በልቶ ጠጥቶ ፈድ ማለት ይችላል? እንዴት ነው? አይመስለኝም። ስለዚህ ሰውየው መነሻውም ላይ ከገለቴ ጋር እንግዲህ ታሪኩን እንደሰማነ ከሆነ ከገለቴ ጋር የተዋወቁት እሱ የታክሲ ሹፌር ነው እና እሷ በተለያዩ ጉዳዮች ለትሬኒንግም ይሁን ለአንዳንድ ጉዳዮች የሚሆን ስትወጣም ስትገባም የሚሸኛት የሚያደርሳት እሱ ነው። እሷ እንደተናገረችው ታሪኩን ማለት ነው። እሱ ያወጣል፣ ያስገባል፣ ወደ ምትፈልግበት ቦታ ያደርሳል። በዛ እየተዋወቁ እየተግባቡ እየተላመዱ መጡ። ከዛ የፍቁር ጥያቄ ጠየቃት። እሱ ለእሷ ፍቁር እንዳለው ነገራት። ከዛ እሷም እሱ እንደምትለው በዛው ወደ ፍቅር ተገባ። ነገር ግን እቺ ሴት ቀለበት ውስጥ ወይም ደግሞ የተፈለገው የደህንነት መዋቅር ውስጥ የተገባ የከተቷት ይመስለኛል። እና ደህንነት መከናወኑም እሱ አታቅም። በእርግጥ የደህንነት ስራ እንደዛ ሲጀመር ደህንነት እናትም፣ አባትም፣ ወንድምም እህትም አያቅም። ነገር ግን ያ ትልቁ የተሰጠው አካል እያንዳንዱን ነገር በከፍተኛ ጥንቃቄ ይከታተላል እና ምን የተከናወነ እንደሆነ ያወቀች አይመስለኝም። ነገር ግን እየዋለ እያደረው በመጣ ጊዜ የዋህነቷን፣ ጎራገርነቷን በተጎቢ ሁኔታ ተጠቅመም ድንገተኛ ጥቃት፣ ድንገተኛ ዘረፋ ውስጥ የገባ ይመስለኛል። ይሄ በፍጹም ለማመን የሚከብድ ታሪክ፣ ለማመን የሚከብድ ታሪክ፣ ለማመን የሚከብድ እና በእርግጠኝነት እንዳልኳቸው እረጅም የሆነ ሰው መተንፈስ እንዳትችል መጠየቅ እንዳትችል በከፍተኛ ድንጋጤ ውስጥ እና ድንዛዜ ውስጥ የከተተ ምድረቅ አይሞት ነው የመጣት በእርግጠኝነት ማለት ነው። እና በጣም የሚያሳፍር ነው፣ በጣም የሚያሳዝን ነው። እና እኔ እንደ ግሌ በጉሌ ይሄ ሰው ማንነቱ መውጣት አለበት፣ ፎቶዎቹ መውጣት መቻል አለባቸውም። በእሷ ቤት ውስጥ የምትኖር እናቷ ከእናታ ጋር የሚኖሩ እያንዳንዱ ግለሰቦች መረጃቸው መውጣት መቻል አለበት። ከዛ በኋላ የህዝብ ትብብር ይኖራል፣ ሰውየውም እንዲጠና ይደረጋል። የት ነው ያለው? አገር ውስጥ ነው ያለው። እንዲህ አይነት ታሪክ ምናልባት ይህ ቪዲዮ እሷ ጋር ድንገት የሚደርስ ከሆነ፣ ግማሽ ቁርጥ ቁርጥርጥ ያለ የተወጣጠሰ ታሪክ ተገቢ አይደለም። ምክንያቱም እንደዚህ አይነት ሰዎች እጃቸው ረጅም በመሆኑ ድንገት ሊያስጎድላት ይችላል። ድንገት ሊያስጎድላት ይችላል። በእርግጥ ሰውየው አሁን አቅም እንዴት ሊኖረው እንደቻለም አላውቅ፣ እንዴት ሊኖረው እንደቻለ። ምክንያቱም ይሄ ጉዳይ የሆነ እንግዲህ በሁለት ሺህ ዘጠኝ ዓመተ ምህረት ነው ንብረታ የተሸጠው የተለወጠው፣ ባዶ እጇን የቀረ ሁለት ሺህ ዘጠኝ ነው። አሁን እንግዲህ ወደ ስንት ዓመት ማለት ነው? ወደ ስምንት ዓመት ሙሉ ያለ አንድ ነገር ሳትተነፍስ በድንጋጤ በፍርሃት ተሸብባ፣ ሁሉ ነገር አቁማ፣ ከሰው ተገልላ ቤት እንድትቀመጥ የተደረገችበት ምን አይነት አስደናቂ ታሪክ ነው! ምን አይነት አስደናቂ በእውነት ፊልም ነው የሚመስለው። ይሄ ቁጭ ብሎ አንድ ደራሲ እንዲህ ያለው መሳጭ ታሪክ ልስራ ብሎ ያስበው ያቆነባበረው ሌሊትና ቀን ቁጭ ብሎ ተጨንቆ የጻፈው ታሪክ ነው ድርሰት ነው እንጂ የሚመስለው የእውነት አይመስልም። ስለዚህ ይህ ጉዳይ በደንብ መጠናት መቻል አለበት። እቺ ሴት የአገር ባለውለታ ነች፣ የአገር መልክ ነች፣ የአገር ክብር ነች። ለሴት ልጆቻችንም ለወንድ ልጆቻችንም ታላቅነት፣ ጀብደኝነት በህይወት ጀብደኝነት ምን ማለት እንደሆነ የሚያሳይ ነው። እቺ ጠንካራ ሴት ነች፣ ትልቅ ሴት ነች፣ የአገር ባለውለታ ነች። ንብረታ የአገር ንብረት ነው። በላባ አንቆርቁር ያመጣቸው እንዳለ ሆነ። አገር ደግሞ ለሰራሽ ውለታ ክብር ይገባሻል ብላ ኢትዮጵያ ለእሷ የሰጣቸው ስጦታ ነው። ቁርስም ጭምር ነው ማለት ነው። የአገር ንብረትም ጭምር ነው ማለት ነው። ስለዚህ አንድ ተራ ዱርዬ ተራ ዱርዬ ነው እውነቱ፣ ለመነጋገር እንደ ሰው ሊወስድ ይችላል። አንድ ቤት ሊወስድ፣ ሁለት ቤት ሊወስድ ይችላል። አንድ መኪና ሊወስድ ሁለት እኮ ጉርግድ ነው የሚመስል የሱዳን ጉርግድ ሴትዮዋን አደንዝዞ አፍዝዞ ነው እንጂ የሚመስል በእውነት ይሄ አቅሙን ስልጣኑን ኔትወርክን ብቻ ተጠቁሞም አይመስሉም እና ለመናገርም ለመገመትም ለመተንተንም በጣም ጉራ የሚያገባ ነገር ነው እና በፍጹም ይሄ ተቆባይነቱ ይለለ ይሄ እንደኔ እንደኔ ከተገኘ በአደባባይ መረሽን የሚቻል ድር ካለ መረሽን፣ ንብረቱን መውረስ ለልጅቱ መስጠት ይገባል። ከአስር ቤት ውስጥ የአራቱ የአምስቱ እንኳን ከተገኘ ትልቁ ነገር ነው። ትልቁ ነገር ነው እና እነቱ እየሆን እንዳረግ ጦር ነቅሎ መጣል። ይሄ የሌባ እናት እሳ በቁንነት ከነ ብርጭቆ፣ ከነ ሶፋው፣ ከነ ወለሉ ያማረ የተንደላቀቀ መንግስት የሰጣትን ሽልማት እናት ኑር ብላ ሰጥተው እናቶች ራሱ ድፍረታች ድፍረታች፣ እንዶ ልጃች ዞርፋ አምጥተው እናት የኮሌን አባሬልሽ አዋርጀልሽ የኮሌን ደብሰሽ እዚ ቤት ኑር ይችል እንደው መኖራቸው ይደንቆኛል። በጣም በጣም ነው የሚደንቆኝ እና በፍጹም ይሄ ጉዳይ እንደዋዛ እንደፈዛዛ የሚታይ ጉዳይ አይደለም። በጣም ትኩረት ያስፈልገዋል። ይች የሀገር መልክ ነች፣ የሀገር ባለ ውለታ ነች። አይዞሽ ጎለቴ ያለው ቆነኒሳ እኮ ውድድር ላይ እየወደቀች እየተነሳች፣ ወድቅ አፈር ግጣ ተነስታ ዱጋሚ ተወዳዳ ሶስተኛ ነው እንደዛ ወታ እኮ ይጎርመቻል። እና እንደዚህ ለአገር ባንዲራ የተዋደቁ ሰዎች ችግር ባገኛቸው ጊዜ ህዝብም ለነሱ ሊያግዝ ሊዋደቅላቸው ሊደግፋቸው ይገባል። ሌላ ሀገር ሌላ አገር እኮ ጀግኖቻቸው ግዙፍ ሀውልት ይቆምላቸዋል። ሌላ አገር እኮ ጀግኖቻቸው እኮ እጅግ በጣም እየተከበሩ ናቸው። ሌላ አገር እኮ እንደዚህ እኮ አይደለም። እውነት እኮ ነው የምነግራቸው። እና እች ሴት ጎራ ገር ሴት ትመስለኛለች፣ እንዳየሁት እንደተረዳሁት። በጣም በከፍተኛ የዋህነት ምናልባት ነብሰ በላዮች ጅልነት በሚሉት ደረጃ ራሷን ለከፍተኛ ጥቃት ነብሰ በላዮች የዋህነትን ጅልነት ነው የሚሉት ምስኪንነትን ሰው ወዳድነትን እንደ ባዶነት ነው የሚያዩት፣ እና መጠቀሚያ የሆነች ይመስለኛል። ስለዚህ ሁላችንም በተቻለ አቅም ድምፅ ልንሆናት፣ ልናገዛት፣ ልንደጉፋት ይገባል። ይህን ሀሳቡን ሀሳቡ ሲሞቻችን ላይ ከአድርግ ሼር አድርገ ወዳቻ አለው ፒስ